የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በስምንተኛ ክፍለ ጦር ቀጠና ከባድ ትንቅንቅ ሲያደርግ የዋለው ከጠዋት ጀምሮ ዛሬም አሁንም ትንቅንቁ ስ ሳ ድረስ ቀጥሏል። በስምንተኛ በላይዘለ ከክፍለ ጦር ስር የሚገኙ ሁለት ብርጌዶች፣ አባ ኮስትር ብርጌድ እና ደባ ኢትዮጵያ ብርጌድ ከሌላ አካባቢ ጥምራይ ራውጣቶ ወደዚህ አካባቢ ወደ ከቢቸና እና ከደባይ ጥላትግን ወጥቶ መንግስቶ ይቀባሃና እና ናብራ ወደ ተባሉ አካባቢዎች ለመንቀሳቀስ ጥረት ያደረገውን እንዲሁም ወደ ዲማ ሊንቀሳቀስ ጥረት ያደረገውን ሀይል እጅግ በጣም አስገራ በሆነ ስልት እና ማጥቃት እንደዚሁም ከባድ ከባድ ጫና በማሳደር መልሰውታል። እንግዲህ ይህ አካባቢ አባሉም አመራሩም እጅግ በጣም የበዛ ጀግና ከመሆኑ የተነሳና ማኔጅመንቱ የተስተካከለ በመሆኑ ከዚህ በፊት ጠላት በበርካታ የመካናይዝድ መሳሪያ አካባቢውን ለማውደምና ያን አካባቢ የሚንቀሳቀሰውን የስምንተኛ ክፍለ ጦርን ቀጠና ለማዳከም ከፍተኛ ጥረት ሲያደርግ ነበር። ዲማ ለመግባት እንኳን ሰባት ቀን ተዋቅቶ ባለፈውም እንደነገርኳችሁ ሳይገባን የተመለሰው ዛሬም በድጋሜ በመካናይዝድ ተደግፎ ሄዶ ነበረ። አልገባም። ወደ መንግስቶ እና ወደ ናብራ እንዲሁም ወደ የቀባህና ወደ ተባሉ ንዑስ ወረዳ ከተሞች ለመግባትም ነበር የዛሬው ጥረት ሳይሳካለት ተመልሷል። የአካባቢው ተፈጥሯዊ ጀግንነትና የህዝቡ ተሳትፎ ተደምሮ ጠራት ቦታው ላይ በመልሶ ማጥቃት አከርካሪውን ተመልሶ ተመቶ ተመልሷል። ይህ ቀጠና ከዚህ በፊት በአማራ ፋኖ በጎጃም ቀጠና ውስጥ የተዳደር እጃቸውን አስገብተው ሲያመሱት የነበረና በአባኮስትር ባነው በላይዘለቀ ክፍለ ጦርና በሌሎች ብርጌድ አመራሮች ጥንካሬ ምክንያት የነ እስክንድር እጅ እየተመራ ለድል የበቃበት ሁኔታ ነው ያለው። በዛሬ ሁለትም በተደረገ ማጥቃት ከባድ መሳሪያውን ሳይቀርጥሎ ሸሽቶ የነበረበት ሁኔታ አለ። መግለጽ የማልችለው ዳታውን ስፔሲፊክ ያላወቅኩት ማለት ነው። በርከት ያለ የጠላት ሀይል ሙትና ቁስለኛ ሆኗል። ለዚህም በተለይ ዲማ ለመግባት ባደረገው ጥረት በስቦ መምታት ስልት ፋኖን ለማጥቃት ነበር ያስበው። ነገር ግን ፋኖ ባደረገው መልሶ ማጥቃት ቦታውን ለቆ ምሽጉን ለቆ እየሮጠስ ባለበት ሰዓት በርከት ያለ ጥራት ሀይል በለቀማ ተመጥቷል። በአጠቃላይ በስምንተኛ ክፍለ ጦር በዛሬው ዕለት በአባ ኮስትር ብርጌድ እና በደባይ ትወቄ ብርጌድ በጥምረት ባደረጉት አራት ቦታ ባደረጉት አውደ ውጊያ ማለት ነው በወራሪው ሀይል ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ይህ እጅግ በጣም የዕለቱ ድንቅ ኦፕሬሽን ተብሎ ተመዝግቧል። በአማራ ፋኖ በጎጃም ሌላውና ትልቁ ጉዳይ እንግዲህ ከጎጃም አከርካሪው መተን ያባረር ነው። የነ እስክንድር ሀይል ሸዋ ላይ እንደዚሁም መከላከል ምሽግ ቆፍሮ የሆነ የሚገኘው የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው። ስለዚህ የእስክንድርን መከላከል ፋኖ በዚያም አለ በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱ መድረግ አለበት። አብዛኛውን የሀይል ዝግጅት ጨርሰን እንግዲህ ብዙ ብዙ ወታደራዊ ሚስጥሮች ቢሆኑ ሳይሆን በሀይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የአራት ኪሎ ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድር ነጋ የሸዋ ወንድሞቻችን ላይ ተኩሱ በመክፈትና ስትራቴጂክ ይሆናሉ የተባሉ መልካም ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሸዋ አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋድ የሚባለው ክለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግበር ያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ አራትና አምስት የሚባሉ ሰዎች ግን በአላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚያ ልክ ስለሆነ እስክንድር ነጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋር የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ። መልካም ፈቃዳቸውን ያሳያሉ አሉ። ባለማዋቅ ነው ያሉ አሉ። አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ። የታች አባላት ማለት ነው። እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመጡ እንመክራለን። ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ሕዝብ ላይ ጦርነት ሲታወጅ በአማራ ሕዝብ ላይ የህልውና አደጋ ሲደቀን ፈዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ሀይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ሀይሎች አሁን አፋድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፔስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፔስታል ቆሸ ወስዶ ወይም የቆሻሻ ማጠራቀቢያ ቦታ ወስዶ ማስቀመጥ የእኛ የአማራዎች ስራ ይሆናል። ትግላችንን ለማስተጓጓል የሚደረገው ጥረት በዚህ መንገድ መቋጫት አለበት። ሁለተኛው ጉዳይ የህፃናትን ማፈስ በተመለከተ ነው። እንግዲህ አብይ አህመድ መንግስቱ ኃይለማርያም ሲያደርገው የነበረውን ስራ አንድ፣ ሁለት፣ ሶስት እያለ እየከወነ እየፈጸመ ነው የሚገኘው። አሁን የያዘው እቅድ ምንድን ነው? የሀይል ብልጫ፣ የተዋጊ ሀይል ብልጫ በመውሰድ ይህን ውጊያ መቀልበስ የሚል እቅድ ነው ያሉት፣ የመጨረሻ እድላቸው ነው። ነገር ግን የህፃናት ወታደርን ድርን በማሰለፍ የሚቀለበስ የአማራ የህልና ትግል የለም። እንደውም አማራዎች የኦሮሞ ልጆችም የሌላው ብሔር ተወላጆችም ምናልባት እና አብይ አህመድ አስራ አንድ ሰዓት ከአምሳ ስታይ ላይ ቆመው ያሰለጥኗቸው ይሆናል እንጂ ጠመንጃቸውን ይዘው ከኛ ጋር ግንባር ፈጥረው ወደ አራት ኪሎ ለምናደርገው ግስጋሴ ትልቅ አድቫንቴጅ እንደሚሆን እርግጠኛውን የመናገር እችላለሁ። በአጠቃላይ አብይ አህመድ ጣረ ሞት ላይ ነው የሚገኘው። ግን ከመውደቁ በፊት አስራ ሁለት ሰዓት ከመሆኑ በፊት የአብይ ጀንበር ከመጥለኳ በፊት ማንኛውንም አይነት የሳቦታጅ መንገድ፣ ማንኛውንም አይነት ፕሮፓጋንዳ፣ ማንኛውንም አይነት ትግልና እንቅስቃሴ እያደረገ ነው የሚገኘው ከሚዲያ ሰራዊቱ ጀምሮ ፋንኩ ውስጥ የተደበቁ ካድሬዎችንና የመጨረሻ በፍርሃት በከባድ መሳሪያ ታጅቦ የሚንቀሳቀሰውን ትንሽ የህፃን ወታደር እንዲሁም ሀገር መዝረፍ ላይ የተሰማሩ ጀኔራል ተብዮችን ጭምር አሰልፎ የመጨረሻ የሚለው ሙከራ እየሞከረ ነው። እኛ ደግሞ ይህን የህልና ትግል አሸናፊ ለመሆን ምንም እናደርጋለን። የትኛውንም መስዋዕትነት ለመክፈል ዝግጁ ነን። ስለዚህ የአማራን ትግል አይደለም በአፋሀድ ትብብር ማንንም ቢይዝ አያሸንፈንም። አብይ አህመድንም የሚያድነው ኃይል አይኖርም። ትናንትና በባዶ እጃችን የጀመርነው ትግል ዛሬ የሚሊዮን ጠመንጃ የሚሊዮን ሰራዊት ባለቤት ሆኖ ዛሬ የሰባ ሚሊዮን ህዝብ ድጋፍ አግኝቷል። ዛሬ መቶ ሀያ ሚሊዮን የኢትዮጵያ ህዝብ እየጠበቀ ያለው አብይ አህመድ ከእንግዲህ ሰርቫይቭ አርጎ ይቀጥላሉ ሳይሆን ፋኖ መጥቶ የሚመሰርተው መንግስት ምን ይሆን ይሆን፣ ፋኖ መንግስት ሲሆን ኢትዮጵያውያን ጋራ የሚኖረው ቁርኝት ምን ይሆን ይሆን የሚለውን ነው እየጠበቀ ያለው። እና በዚህ ልክ ህዝብ በጠበቀን መንገድ ለመገኘት አሸናፊ ሆነን ለመውጣት ማንኛውንም መንገድ እንጓዛለን። ስለዚህ አብይ አህመድ ስራ ኦልሬዲ ተጠራቋል። አሁን ግን እንዲሰመርበት የምንፈልገው ከየመንደሩ ህጻናትን እየለቀመ እየወሰደ ለማስፈጀት እና ኢትዮጵያውያንን ኢትዮጵያውያንን መሪር ሐዘን ውስጥ ለማስገባት ጥቁር ልብስ ለማልበስ ከፍተኛ ጥረት እያደረገ ነው። እኔ ከዚህ በፊት እንደተናገርኩት ለመጨረሻ ጊዜ ዛሬ የምናገረው መልዕክት ምንድን ነው? አሁን ላይ የአብይ አህመድ ወታደር የሆኑ ልጆች ያሏችሁ ወንድምህቶች ያሏችሁ ኢትዮጵያውያን አማራዎች በሙሉ እየደወላችሁ የማይቀረው ሞታቸውን ያለዕድሜያቸው ከሚሞቱት እና አብይ አህመድን ለመታደግ ከሚሞቱ ወደ ቤተሰቦቻቸው ሂደው እኛ በምንመሰረተው መሰረተው መንግስት የትምህርት እድል እንዲያገኙ እና ሰላም አኑሯቸውን እንዲኖሩ ከወዲሁ እየጎተጎታችሁ እየተራችሁ ወደ ቤታችሁ እንድታመጧቸው እኛም እየመጡ እጅ ከሰጡ በትህትና እንደሌለው ስናደረገው እንደከረብ ነው ሁሉ እየተቀበልን ወደ ቤተሰቦቻቸው የምንሸኛቸው መሆኑን ቃል ጭምር እንገባለን። ይህን ጥሪ ማስተላለፍ ፈልጋለሁ። በአጠቃላይ በዘመቻ አንድነት አርባ ሰባተኛ ቀን የአማራ ፋኖ በጎጃም ግንባር የነበረው ነው። አጠቃላይ በዘመቻ አንድነት አርባ ስድስተኛ ቀን እውነቱ ይመስላል። አመሰግናል። የአማራ ሕዝብ የህልውና አደጋ ራሱ አማራው ነው ርዕሱ፣ እንዴት ያለ ድፍረት ነው ቢያስብልም አያስገርምም። እንዴት ህልውና የአደጋ ውስጥ ወድቋል ብሎ ትግል የጀመረ ሕዝብ የመጥፋቱ ምክንያት ራሱ ሊሆን ይችላል? አደጋውስ እንዴት ያለ ነው? ምን አይነት መንገድ ቢከተልስ ነው የሚሉ በርካታ ጥያቄዎችን ማስነሳቱ አይቀሬ ነው። የወገኔ ጉዳይ ያሳስበኛል የሚል ወገን በጽሞና ሊያጤነው የሚገባ ወቅታዊና ወሳኝ ነጥብ ነው። የአማራ ህዝብ ያለበት የትግል የአደረጃጀትና የፖለቲካ ቅራኔ የደረሰበት ቀውስ አሳሳቢ የሆነ ደረጃ ላይ ደርሷል። የፋኖ ኃይሎች የእርስ በሽኩቻ ሊያስከትል የሚችለውን አደጋ ሁሉንም ኃይሎች ያላድሎ በጥንቃቄ መገምገም ነገ ሊመጣ የሚችልን ችግር ለመቅረፍ ያግዛል። የሰሞኑ የፋኖ አደረጃጀቶች የተካረረ መግለጫ የሀገርና የወገኑ ጉዳይ የሚያሳስበው ሁሉ አስደንግጧል። የፋኖ ኃይሎች ከመካሰስ አልፈው ወደ ለየለት ጦርነት ለመሸጋገር ያላቸውን አስተዋይነት የጎደለው አካሄድ ተው የሚል ድምጽ ሊበረክት ይገባል። በዚህ የህልውና ትግል ከፍተኛ ዋጋ እየከፈለ በስቃይና በመከራ ውስጥ ያለው የአማራ ሕዝብ ሊታዘንለት ይገባል። የፋኖ አደረጃጀቶችና መሪዎቻቸው ከሚያራምዱት አጉራ ዘለል እርምጃ እንዲታቀቡ ማስገንዘብና ጫና መፍጠር የሁሉም አማራ ተወላጅ ቅድሚያና አፋጣኝ ተግባር መሆን ይኖርበታል። እናት ልጇን መርቃ አባት አይዞ ብሎ ለዘመቻ የላከው ልጅ ህዝቡን ሊታደግ እንጂ የጥቂት መሪዎችን የስልጣን ቅጀት ለማሳካት አይደለም። ህዝቡ ደጀን ሆኖ ያለውን አካፍሎ ትግሉን እያገዘ ያለው የጎበዝ አለቆች እንዲጫወትበት አይደለም። አማራ ኢኮኖሚው ደቆ ልጆቹ ከትምህርት ቤት ቀርተው በተኛበት በድሮንና በከባድ መሳሪያ እየተፈጀ ባለበት በዚህ ወቅት የሀሳብና የአካሄድ ልዩነትን በሰለጠነ መንገድ ፈቶ ጠላቶቹን ከቄው ማራቅ ይገባው የነበረው፣ ሁሉም የፋኖ አደረጃጀት ጫካ ውስጥ መሽጎ የእርስ በርስ ግጭት የሚያባብስ መግለጫ መለዋወጡ ከየትኛውም የፋኖ አመራርና ተቋም አይጠበቅም። እንደ አማራ ባለፉት 17 ወራት በፋኖ ተጋድሎ ኮርተናል። ጀግንነቱን፣ ለህልውና መዋደቁ፣ ጥንካሬና ብርታቱ አስደስቶናል። በአንጻሩ በመሪዎቹ ግለኝነት፣ ቅራኔዎችን የመፍታት ብቃት ማጣት፣ ለሚስጥራቸው መዝረክረክ፣ መከፋፈላቸውና መናቆራቸው አሸማቆናል። የፋኖ ደጋፊ ነም በሚሉ የደም ነጋዴ ሚዲያዎች፣ የቲክቶክና የዩቲዩብ ጥገኛ ምናምንቴዎች ከፋኖ መሪዎች ጋር ያላቸው ቅርኙነት አሳፍሮናል። የስድብና ቡና ያሉባልታ ማዕበል አንገታችንን እንድንደፋ አድርጎናል። ታላቁን ትግል ይመሩ ዘንድ በታሪክ አጋጣሚ መሪ ሆኖ የመጡት የፋኖ አንዳንድ መሪዎች ለስልጣን ያላቸው ጥማት፣ ብቁና የተሻለ ሰውን ወደፊት ለማምጣት ያላቸው ፍላጎት፣ በግል ኢጎ ማበጥና የአቅም ማጣት እያየን አዝነናል። የመሪዎቹ ብቃት ማጣትም ህዝባዊ ትግሉ ለአደጋ የተጋለጠ እንዲሆን አድርጎታል። በግራም በቀኝም ከላይም ከታችም የተነሱ የአማራ ጠላቶችን ያስበረገገው አስደናቂና መብረቃዊው የፋኖ ፈጣን ወታደራዊ ምላሽ ከአስደናቂነቱ በላይ ሰንቆት የነበረው ስር ነቀል ሀገራዊ ተስፋ ከፍተኛ ነበር። በታሪክ ከተመዘገቡ የትጥቅ ትግሎች በአስደናቂነቱ መመዝገብ የቻለው የፋኖ ትግል በአጭር ጊዜ ውስጥ ከባዶ እጅ ተነስቶ ዓመት ባልሞላ ጊዜ ውስጥ ከጠላቱ በማረከው ትጥቅና ሎጂስቲክ ከጋንታ አደረጃጀት ወደ ክፍለ ጦርና እዚህ ያሳየው እመርታ እጅግ አስደናቂና አኩሪ ሆኖ ተመዝግቧል። ይህም በወታደራዊ አካሄድ የተገኘውን እመርታ በፖለቲካ አደረጃጀት አጠናክ ወደ ወሳኝ ግቡ ይሸጋገራል ከሌሎች ሀገራዊ ኃይሎች ጋር ትብብርና ቅንጅት ፈጥሮ ሰው በላውን የአብይ አህመድ አገዛዝ በአጭር ጊዜ ደምስሶ የስርዓት ለውጥ ያመጣል ተብሎም ተጠብቆ ነበር። እየመጡ ነው የሚል ተስፋን የሰነቀ ዜማ ከመተማ እስከ ቦረና፣ ከደንበጫ እስከ ወጨጫ የተዜመው ፋኖ ህዝባዊና ሀገራዊ ተልዕኮ የመሸከም አቅም ያላቸው ትግሉን በድል መምራት የሚችሉ መሪዎች አሉት በሚል ግምት ነበር። እየሆነ ያለው እና የምናየው ሁኔታ ካልተለወጠ የአማራውን ህልውና ማዳኑ ቀርቶ የበለጠ የሚያጠፋው እንዳይሆን ስጋትን ወደ መፍጠር ተሸጋግሯል። አማራ እንደ ህዝብ ትግል በጀመረበት በዚህ ወሳኝ ወቅት የገጠሙትን ፈተናዎች በጥበብና በዘዴ ፈቶ ወደፊት እንዳይራመድ ከባድ ያደረገው የችግሩ ተንቀራ ሌላ ማንም ሳይሆን የራሱ የአማራው ሊቅ ፖለቲከኛ ኔባይና በግንባር ሆነው ትግሉን እየመሩ ያሉት የፋኖ መሪዎች መሆኑ ዛሬ ላይ የአደባባይ ሆነ ተሆናል። አማራ ከሀገራቸው አልፎ ለዓለም አሻራቸውን ያኖሩ ታላላቅ ሰዎችን ያፈራ፣ ለኢትዮጵያ አንድነት ለነጻነቷ መስፈሪያ የለሽ ዋጋ የከፈለ ባለታሪክ፣ ለእድገትና ስልጣኔ ፈርቀዳጅ በመሆን ብዙ ያዋጣ፣ ለአፍሪካውያን ነጻነት ተምሳሌቶችን ያፈለቀ ህዝብ የአመራር ጥበብ፣ የአስተዳደር ክህሎት፣ የቅራን ያፈታት ስልቶችን ያኖረ የደመቀ ባህል ባለቤት ነበር። ስልጣኔ ሊሽሮ ያልቻለ የሽምግልና ተቋማዊ ሴትና ዘመናዊነት ሊደመስሰው ያልቻለ የራስ የሆነ የኑሮ ዘይቤና ወግ ያለው ህዝብ ነው። ይህ ታላቅ ባለታሪክ ታሪክ ህዝብ የታሪክ ማጋጠሚያ ላይ ደርሷል። ከወግና ባህሉ ያፈነገጠ ነውረኛ ትውልድ እንዳረም በቅሎበታል። በአንዳነት ክብሩ የገዛ ወገን መሸጥ ንግዱ ያደረገ በዝቶበታል። ሊቁ ትግል ለመፍለጥ የሚሰራ ታጋዮችን የሚያባላ ተማርኩ የሚል ማይም ሰለጠንኩ የሚል ሰይጣን የፋኖን ትግል ወሮታል። እኔ ከሞትኩ ሰርዶ አይብቀል እንዳለችው አህያ፣ እኔ ሌለውበት ድርጅት ይጥፉ፣ የእኔ ቡድን ከፍ እንዲል ሌላው ይውደም የሚል ጨካኝ የበዛበት ነው። ውይይት እርቅና መነጋገር ይኑር ብሎ ከመሞገት ይልቅ እርስ በርስ እንዲዋጉ በደሃ ወገኖች ላይ መከራ የሚያውጅ አረመኔ የዲያስፖራ መንጋም እንዳለ አብረን ሆነን እለት ተዕለት የምናየው አሳዛኝ ትራጄዲ ነው። አማራ በዚህ አይነት ሁኔታ ከቀጠለ ለከፍ ውልቂት የሚዳርግ ቀበቶ እናስፈታለን ብለው ጦርነት የጀመሩበት ጠላቶቹ ሱሪውን አስወልቀው መዘበቻና መጫወቻ ቢያደርጉት ተጠያቂው የፋኖ አመራርና በዲያስፖራ ያለ ነው። ይሆናል ለአማራ ሽንፈት መበተንን ከሴትና ባህሉ ከወግና ከማንነቱ ተነጥሎ መጥፋቱን ማስከተሉ ሊሰመርበት ይገባል። አማራ በዚህ መንገድ ከባድ እና አደጋ በተከበበበት ጠላቶቹ ጥርሳቸውን አግጠው ሊዩጡት ባሰፈሰቡበት የመከራ ወቅት ምን አዙሪት ቢኖርብን ምን ያህል የከፉ ድንቁርናስ ቢጫነን ነው እርስ በእርስ ለመጠፋፋት ጠመንጃችንን የምንወለውለው? ያ ሀገር ያቆየ አማራ የቅራኔ ፈቺ ዘመን ተሻጋሪ የአመራር ጥበብና የሽምግልና ወግና ስርዓት ያለው ህዝብ አብራክ ወተን ምን ነካን? በዚህ ያህል ደረጃ ያወረድ ነው። ይህ ዛሬ ላይ እጅ ለእጅ ተያይዘን ልንሻገርበት ይገባ የነበረውን ፏናው የአንድነት መርከብ እንዴት ራሳችንን እንሸነቁራለን? ከመርከቡ ውስጥ ስንቶቻችን እንተርፋለን? ይህ የመከራ ውቅያኖስ ሁሉንም የሚያሰምጥ በክፋትና ደካማነታችን ሁላችንንም ጠራርጎ እንጠሮጦስ ነው የሚጥለን። መተባበር ቢያቅተን መከባበር እንዴት ያቅተናል? እንዴት በአደጋ በተከበበ ቀጠና ውስጥ ሁነን በጋለሞታ እንደሚጣላ የመንደር ጎረምሳ በነውር ቃላት እንሰዳደባለን? አረ፣ ጎበዝ እናስተውል፣ መሪ ተብዮችንም አደብ ግዙ እንበል። አማራ እንደ ህዝብ ኢትዮጵያ እንደ ሀገር መዝቀጥ ከጀመሩበት ከስልሳ ስድስቱ ንቅናቄ ጀምሮ ቁልቁል እየወረድን የመጨረሻው ጠርዝ ላይ ደርሰናል። አብዮታውያኑ በተቀላወጠ የግራ ርዕዮተ ዓለም በተዛባ ሐሰት ተረክና በንፋቂያዊ አስተሳሰብ ተመርዘው የብሔረሰቦች እኩልነትን በኩታና ጋቢ ልክ መዝነው የገዢና ተገዢ ትንተና በማቀንቀን ዛሬ አማራ የሚታረድበትን ቢላ ቀብለዋል። የነዋለልኝ የተንበርካኪነት ሌጋሲ ወራሽ የሆኑ ህዝባቸውን ለአራጆች አሳልፈው የሰጡ ባዲን ከሚባሉ ጉግ ማንጉግ ሰው በላዎች እስከ እነበለጠ ሞላ አብን የጭራቅ አጫዋቾች ብዙ መርገምቶች ከአማራው ህዝብ አብራክ መገኘታቸው ህዝቡን ማሳፈር ብቻ ሳይሆን ለሰቆቃው መክበድ ዋና ምክንያት ሆነዋል። አማራ ከትላንት እስከ ዛሬ ከአብራኩ በወጡ የእንግዴ ልጆች ለጠላታቸው አሳልፈው ሲሰጡ ተቆይተዋል። ዛሬም ያው ቀጥሏል። በተለይ በውጭ ሀገር የሚኖረው የአማራ ፖለቲከኛ ተብዬ በማህበረሰብ ቀውስን አክቲቪስት ተብዬው መለያየትን በሚዲያ ያለው መርገምቱን ሊቅ ነኝ ባዩ ልዩነቱን በማቀጣጠልና በማራገብ ሲቆሰቁስ የቆየው እሳት ህዝብና ትውልድን ሊበላ ተቃርቧል። የፋኖ ጥቂት መሪዎች አርቀው ማሰብ ተስኗቸው በዲያስፖራው ክፍትና ፋኖ መስለው በተጠጉ ቅጥረኞች ወደ ውድቀት መንገድ እየተገፉ ነው። የግብ የዓላማና ይህ ነው የሚባል የርዕዮተ ዓለም ልዩነት ሳይኖር በጥቂት የፋኖ መሪዎች ኢጎ ህዝባችን ወደ ጨለማው ሳይገባ ትኩሳቱን ለማብረድ መረባረብ፣ የወገኑ ጉዳይ የሚያሳስበው ሁሉ ድምፁን ሊያሰማ ይገባል። የአማራ ህሉና ይመለከተኛል የሚል ቀና ወገን ሁሉ የፋኖ ትግል ካለበት የአመራር ቅርቃር እና ከእርስ በርስ ግጭት እንዲወጣ ዘመኑን የሚዋጅ ከአሮጌ የፖለቲካ ባህል የተፋታ ከመንጋ አስተሳሰብ የራቀ በምክንያት በይስና ግለይስ የሚዘወር ፖለቲካ ባህልን የተላበሰ አቋምና መፍትሄን መመልከት ይኖርብናል። በተለይ በውጭ ሀገር ያለነው በሮማ ስትኖር እንደ ሮማው ይሁን አዋቂዎች እንዲሉ የሐሳብ ብዝሃነት ዋልታ የረገጡ ጽንፍ አስተሳሰቦች በውይይትና በንግግር በሚፈታበት በምዕራቡ ሊበራል ዓለም ውስጥ እየኖርን የዛገና የወየበ የስብስብቴ ዘመንን የሚያስንቅ የዘለፉና ያልባልታ ባህል ውስጥ ፖለቲካችን የማውጣት ኃላፊነት አለብን። ሁሉም በኩል ማየት የማይችል አመለካከት ማስወገድ አለብን። መንጋነት ለከብት እንጂ ለሰው ልጅ ስብዕና የሚስማማ አይደለም። ውይይታችንን ምልከታና አቋማችን ያለው ተቃርኖ በሰለጠነ ውይይት ልንፈታው ይገባል። አሊያ በየጎዳናውና በየድብኝቱ አድፍጦ በሀሳብ የተለየንን ማጠልሸት፣ መስደብ ተራ የባልቴት ተግባር በመሆኑ የዚህ ባህል ቁራኛ የሆነው ፖለቲካችን መፈወስ ይኖርበታል። ጎበዝ፣ ዓለም የተለወጠችው በክርክር በውይይት አዳዲስ ባህልና በጎ ልማድን በማጎልበት እንጂ ንጉሥ አይከሰስ ሰማይ አይታረስ በሚል እንደ ጋሪ ፈረስ በአንድ አቅጣጫ ካልተጓዝኩኝ በሚል መንጋነት አይደለም። በአማራ ሕልውና ትግል ውስጥ ትግሉም ታጋዩም ድርጅቱም ክፍለ ጦሩም ሻለቃ ይሁን ብርጌድ የአማራን አንድነት እስካላረጋገጠ ድረስ የትም አይደርስም። አንድን ጥሎ አንዱን አንጠልጥሎ ወንዝ መሻገርም አይቻልም። አንዱን አጀግኖ ሌላውን ተሳድቦ ፈጽሞ ውርደትን እንጂ እንደ ህዝብ ወደ ክብር አይሸጋግረንም። አባቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው እጅግ ከባድ የህይወት ዋጋ ክፍለው ያወረሱንን ሀገርና ታሪክ በርካሽ ስብና በከንቱ ውዳሴና በባዶ ይጓብጠን ባሉባልታ ወሬ ይሰክረን ወደ ሲኦል እንዳንወርድ ከጀመርነው የእርስ በርስ የመካሰስ የጨለማ መንገድ ወጥተን ወደ አብሮነት የብርሃን ተራራ እንወጣ ዘንድ ፈጣሪ ማስተዋልን ያድለን።